ሰላም፣ ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን ያላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ታገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከእኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ዛሬ የሚደረጉ ጨዋታዎችም አሉ። በተለይ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። እንዲሁም በወዳጅነት ጨዋታም የሚጠበቁ ዛ ጨዋታዎች ዛሬ ይደረጋሉ። በወዳጅነት ጨዋታ ዛሬ አርጀንቲና ከአንጎላ ጋር የምታደርገው ጨዋታ ይጠበቃል። ሌሎችም ጨዋታዎች ዛሬ ይደረጋሉ። እነሱን ጉዳዮች የተመለከቱ መረጃዎችን እናነሳለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እያነሳሳን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁም ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። ትናንትና በአውሮፓም በአፍሪካም የተለያዩ የዓለም ዋንጫ ማጣሪያ ጨዋታዎች ሲደረጉ እንደነበር እናስታውሳለን። ዛሬም ቀጥለው ይደረጋሉ። ዛሬ በአውሮፓ ጨዋታዎች ቀጥለው ይደረጋሉ። ምሽት ሁለት ሰዓት ሲል ፊንላንድ ከማልታ ጋር የምታደርገው ጨዋታ ዛሬ የሚጠበቅ መርሃ ግብር ነው። ሌሎቹ ጨዋታዎች ግን ምሽት አራት ሰዓት ከ45 ላይ ነው የሚደረጉት። ከእነዚህ መካከል ዛሬ የሚጠበቁት ጨዋታዎች ኔዘርላንድ እና ፖላንድ የሚያደርጉት ጨዋታ ይጠበቃል። ምሽት 4 ሰዓት ከ45 ሲል በዋርሶ የሚደረግ መርሃ ግብር ነው። ከዛ ውጭ ደግሞ ሉክዘምበርግ ጀርመንን የምታስተናግድበት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች ነው። ሌሎች ጨዋታዎች ክሮኤሽያ ከፋሮ አይስላንድ፣ ጂብራልተር ከሞንቴኔግሮ እና ስሎቫኪያ ከሰሜን አይርላንድ ጋር የሚያደርጓቸው ጨዋታዎች ዛሬ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ ናቸው። በወዳጅነት ጨዋታም ዛሬ ሶስት መርሃ ግብሮች ይደረጋሉ። አርጀንቲና ከአንጎላ ጋር ምሽት አንድ ሰዓት ላይ ጨዋታዋን ታደርጋለች። ከዚህ ጨዋታ ጋር በተያዘም በርከት ያሉ ጉዳዮች ይነሳሉ። ዛሬ እንግዲህ አንጎላ እንግዲህ ከትልቅ እንግዲህ ከአርጀንቲና ብሔራዊ ቡድን ጋር የምታደርገው ጨዋታ ይጠበቃል። በርካቶችም እያነሱት ይገኛሉ። ከዚህ ጨዋታ ጋር በተያዘ አንጎላ እንግዲህ ከፖርቱጋል ቀኝ ግዛት ነፃ የወጣችበትን 50ኛ ዓመት በተለያዩ ሁነቶች እንግዲህ እያከበረች ትገኛለችና የባሉ አንድ አካል የሆነው ደግሞ መርሃ ግብር ደቡብ አሜሪካዊቷ ሀገር አርጀንቲና ብሔራዊ ቡድንን በወዳጅነት ጨዋታ ዛሬ የምትገጥምበት አንደኛው መርሃ ግብሯ ነው። አንጎላ ከፖርቱጋል ሙሉ በሙሉ ነፃ የወጣችው በ1975 ኅዳር 11 ቀን ሲሆን አሁን ላይ ነጻነቷን ካወጀች ደግሞ ግማሽ ምዕት ዓመት ሆኗታል። ሊዮኔል ሜሲን የያዘችው የአርጀንቲና ብሔራዊ ቡድንና የአንጎላ ጨዋታ በሀገሪቱ ደግሞ በተሰየመው ኖቬምበር 11 ስቴዲየም ምሽት አንድ ሰዓት ላይ ነው ዛሬ የሚደረገው። በፊፋ የዓለም የደረጃ ሰንጠረዥ አንደኛ ላይ የተቀመጠችው አርጀንቲና 89ኛ ደረጃ ላይ ካለችው አንጎላ በአፍሪካ ምድር የምታደርገው ጨዋታ የብዙዎችንም ትኩረት ስቧል። ሁለቱ ሀገራት በታሪካቸው ለሁለተኛ ጊዜ የሚገናኙ ሲሆን ለመጨረሻ ጊዜ በተገናኙበት 2006 የወቅቱ የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ እና አምበሉ ኔውላይን ሜሲ ተቀይረው ገብተው ተጫውተው እንደነበር ነው የሚታወሰው። 2006 ላይ በሉዋንዳ በሚደረገው ጨዋታ የአንጎላው ፕሬዚደንት ዣኦ ጎንካልፌስ እንዲሁ ሎሬንኮ እና ደግሞ ሌሎች የስራ ኃላፊዎችም ይገኛሉ ተብሎ ይጠበቃል። አንጎላ ከነጻነት ቀኗ ጋር በተያያዘም የአርጀንቲና ብሔራዊ ቡድን የወዳጅነት ጨዋታ ለማድረግ ለላቲን አሜሪካዊቱ ሀገር እንዲሁ ለሊዮኔል ሜሲም በሚሊዮን ዶላር ክፍያዎችን ፈጽማለች የሚል ትችትን እያስተናገደች ትገኛለች ነገር ግን ዛሬ ጨዋታውም የወዳጅነት ጨዋታው ምሽት ላይ የሚደረግ ነው የሚሆነው ይህ ጨዋታ ምሽት እንግዲህ አንድ ሰዓት ሲል በአንጎላ ኖቬምበር 11 ሜዳ ላይ ጨዋታው ይደረጋል ሌላኛው ኡዝቤክስታን እና ግብፅ የሚያደርጉት ጨዋታ ምሽት አንድ ሰዓት ላይ ይደረጋል እንዲሁ ምሽት አምስት ሰዓት በወዳጅነት ጨዋታ ሞሮኮ ከሞዛምቢክ ጋር የምታደርገው ጨዋታ ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው፣ መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳም። ሳካ የእንግሊዝ ምርጡ ተጫዋች ነው ብሎታል። ወይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። መጀመሪያ ላይ ስናገረው የነበረው ነገር እሱን ነው። እርሱ እንግዲህ በአርሰናል ብቻ አይደለም ኮኮብ የሆነው የእንግሊዙም ኮኮብ ተጫዋች እንግዲህ ቡካዮ ሳካ ነው ሲል ወይን ማርክ ሩኒ ይናገራል። እንግሊዝ በየአመቱ ኮኮብ ተጫዋቾችን ታሳያለች። ነገር ግን ምንም እንኳን ኮከብ ቢሆኑም ከሳካ ጋር ግን ማነጻጸር ይከብዳል። እሱ በየአመቱ ወጥ የሆነ አቋምን እያሳየን ያለው አደገኛ ተጫዋች ነው። የአብዛኞቹ ብቃት ግን ብቅ ጨለም የሚል አይነት እንደሆነም ተመልክቻለሁና፣ ሳካ ግን በየአመቱ ለእንግሊዝ ብሔራዊ ቡድንም ለአርሰናልም በጣም ጥሩ የሚባል እንቅስቃሴን እያሳየ ነው። ሳካ በዚህ ዓመት የእንግሊዝ ምርጡ ተጫዋች ነው። በሁሉም የቡድኑ አባላት የሚወደድ ተጫዋችም እንደሆነ አውቃለሁ። ከኔ ጋር ብዙ ቀን ተገናኝተን ብዙ ነገሮችን አውርተናል። በጣም እማደንቀውና የምወደው ተጫዋች ነው ሳካ ሲል ዌይን ማርክ ሩኒ ስለ ቡካዮ ሳካ ተናግሯል። ትላንትና ጨዋታ ነበራት የእንግሊዝ ብሔራዊ ቡድንና ጨዋታውን ሁለት ለዜሮ በሆነ ውጤት ነው ማሸነፍ የቻለችው። በጨዋታው ላይም ቡካዮ ሳካና ኤብሪቺ ኤዜ የነበሩ ግቦቹን ያስቆጠሩት ለእንግሊዝ ብሔራዊ ቡድን። እንግሊዝ ወደ ዓለም ዋንጫው ማለፏን ብታረጋግጥም፣ ነገር ግን ጨዋታዎቿን እያደረገች ትገኛለችእና ትላንትና ሁለት ለዜሮ በሆነ ውጤት ማሸነፍ ችላለች። ሳካ በትላንትናው ጨዋታ ላይም የጨዋታው ኮከብ የተባለበትን ፐርፎርማንስ ነው ማሳየት የቻለው። ሩኒም ሳካ የእንግሊዝ ምርጡ ተጫዋች ነው ሲል ጭምር ነው ያሞካሸው። ጋብርኤል ሄሱስን በተመለከተ አርሰናል ቤት የተለያዩ መረጃዎች እየወጡ ይገኛሉ። ይህ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ከአርሰናል ይለቃል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ተጫዋቹን ለማስፈረም ከሳዑዲ አረቢያ ክለቦችም ፍላጎት እየታዩ እንደሚገኙ ነው መረጃዎች እየወጡ የሚገኙትና ጋብርኤል ሄሱስ በክረምቱ የዝውውር መስኮት አርሰናልን ይለቃል ተብሎ ይጠበቃል። በአርሰናል የወደፊት እጣ ፈንታ ይኖራል ተብሎም አይታሰብም። አርሰናሎችም ሌሎች ተጫዋቾችን በማስፈረም ላይ ትኩረታቸውን አድርገዋል። በአጥቂ መስመር ላይም እንዲሁ ተጫዋቾችን አምጥተዋልና በቀጣይ ይህንን ተጫዋች እንግዲህ ላያቆዩ የሚችሉበት እድል እንዳለም የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ስለዚህ ወደ ሳዑዲ አረቢያ ክለቦች ይህንን ተጫዋች በመሸጥ ገንዘቦችንም ለማግኘት ጭምር ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። ሌላኛው ቡካዮ ሳካ ስለ አርሰናል የሊግ ዋንጫ ጉዞ ይናገራል። አሁን ላይ ከፊታችን ሁነን እየመራን ነው። ስለዚህም ዋንጫውን ለመውሰድ እያንዳንዱን ጨዋታ ማሸነፍ ብቻ ነው ያለብን። ሁልጊዜም ወደ ጨዋታ የምንገባው በተመሳሳይ አስተሳሰብ ነው። ጨዋታውን ማሸነፍ በሚል አስተሳሰብ ብቻ ወደ ሜዳ እየገባን እንገኛለን ሲል ጭምር ነው ቡካዮ ሳካ ሀሳቡን እየሰጠም የሚገኘውና፣ የትን እንደምንደርስ መጨረሻ ላይ ነው አብረን የምንመለከተው። ነገር ግን ሰዎች በሚሉት ነገር ልንታለል አንችልም አንድ ቀን አንድ ነገር ይናገራሉ፣ በማግስቱ ደግሞ ሌላ ነገር ነው የሚናገሩትእና እና ይሄ ነገር ላይ ትኩረት ማድረግ የለብንም ሲል ጭምር ይናገራል። ሰዎች ስለኛ ያላቸው አስተያየት በየቀኑ ይለወጣል። ልክ እንደ አየር ሁኔታው ነው። በቃ አንድ ጨዋታ ስናሸንፍ የሊጉ ዋንጫ የአርሰናል ነው፣ አቻ ስንወጣ ደግሞ ዋንጫ አይበሉም ይሉናል። በጣም አስፈላጊው ነገር የመልበሻ ክፍሉን አንድነት ነው። ምን ያክል ጠንካራ እንደሆነን፣ መሰረታችን ምን እንደሆነ፣ በራሳችን ምን ያክል እንደምናምን ነው ማሳየት ያለብን ጥሩም ይሁን መጥፎ፣ እንዴት አንድ ላይ መቆም እንዳለብን ማሳየት ነው ዋናው ነገር ለእኛ በዚህ ሰዓት፣ ሲልም ጭምር ይናገራል። ሁልጊዜም ስለሚለወጥ ከውጭ ለሚሰማው ድምፅም ትኩረት መስጠት አንችልም። ጥሩ ነን፣ በጥሩ አቋም ላይም እንገኛለን። እናም አሁን በብሔራዊ ቡድኖቻችን ላይ ለማተኮርም ጊዜው አሁን ነው። ስለዚህም በአርሰናል የዋንጫ ጉዞ ጉዳይ ላይም ከዚህ በላይ አልልም ሲልም ጭምር ነው ቡካዮ ሳካ የተናገሮ መሪነን ይህንን ይህንን መሪነታችንን እናስጠብቀን ዋንጫውን ለማሸነፍ በትልቁ እንቅስቃሴዎችን እናደርጋለን ሲል ጭምር ነው ቡካ የኦሳካ ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ማንቸስተር ዩናይትድ በሚቀጥሉት የተጫዋቾች የዝውውር መስኮት የሚያጠናክርባቸው ቦታዎች ይኖራሉ ተብሎ ይታሰባል። ከእነዚህ መካከል አንደኛው የተከላካይ መስመሩንም ሊያጠናክር እንደሚችል የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ከዛ በላይ ግን የአማካይ ስፍራ ተጫዋቾችን እንደሚያመጣ ግን በርካቶች በእርግጠኝነት እየተናገሩ ነው። ጀራርድ ብሬስቫይት ከፕሪምየር ሊግ ትልልቅ ክለቦች ከፍተኛ ትኩረት ማግኘቱን አሁንም እንደቀጠለ ነው። በተለይ ማንቸስተር ዩናይትድ በኤሪክ ቴንሃግ ዘመንም የዚህ ተጫዋች አድናቂ ነበር። አሁንም ማንቸስተር ዩናይትዶች ይህንን ተጫዋች እንደሚያደንቁት ይነገራል። ቶትንሃም ሆትስፐርስም እንዲሁ በኤቨርተን የዚህን ወጣት ተከላካይ ሁኔታን በቅርበት እየተከታተሉ ከሚገኙ ክለቦች መካከል አንደኛው እንደሆነ ነው መረጃዎች የወጡት። የ23 ዓመቱ ተጫዋች በእንግሊዝ እግር ኳስ ውስጥ እጅግ በጣም ተስፋ ከሚጣለባቸው የማል ተከላካዮች አንደኛው እንደሆነ ይነገራል። ጀራርድ ብሬዝቫይት እና የፕሪምየር ሊግ ከፍተኛ ክለቦች እሱን ለማስፈረም ፍላጎት እንዳላቸው ነው የሚገለጸው። በተለይ ደግሞ ለከቼንዶፍ ሳይድ መረጃዎቹን ያጋሩት ዘጋቢዎች እንደገለጹት ከሆነ ጀራርድ ብሬዝቫይትን ለማስፈረም የእንግሊዝ ትልልቅ ክለቦች ፉክክሮችን ያደርጋሉ ብለዋል። ዩናይትድ አሁንም ፈላጊው ነው። ቶተናምና ኤቨርተንም፣ የቶተናምና ሊቨርፑልም በዚህ ዝርዝር ውስጥ እንደሚኖሩ ነው ግምቱን ያስቀመጠው። ጀራርድ ብሬዝቫይት በጉዲሰን ፓርክ እስከ 2030 የሚያቆየው አዲስ ኮንትራትን የፈረመ ቢሆንም የኤቨርተን የወደፊት እጣፈንታ አስፈላጊ አካል ተደርጎ ነው የሚወሰደው። የኤቨርተን አቋም የጸና ነው። ክለቡ የመሸጥ ምንም አይነት ፍላጎት የለውም። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ተከላካይ ሰባ ሚሊዮን ፓውንድ አካባቢ ደግሞ ዋጋ መስጠቱን ቀጥሏል። ይህ አሃዝ ባለፈው ክረምትም የዩናይትድን ጥያቄ ከዚህ ቀደም ተስፋ አስቆርጦት እንደነበር ነው የሚታወሰው። ማንቸስተር ዩናይትድ ለጃራርድ ብሬዝቫይት የረጅም ጊዜ አድናቆቶችን የያዘ ሲሆን እሱን በመከላከሉ ላይ መልሶ ግንባታ ውስጥም ቁልፍ ምሰሶ አድርገው ነው የሚመለከቱት። በሌላ በኩል ቶትንሃምም በተለይ የሰሜን ለንደኑ ክለብ በግራ እግር የሚጫወት የመሃል ተከላካይን መፈለጉን ቀጥሏል። እሱም ደግሞ ለቶማስ ፍራንክ ደግሞ የአጫወት ስርዓትም ተመራጭ ብቃት ያለው ተጫዋች አድርገው ነው የሚመለከተው። እድገቱ እያደገ ቢመጣም ጀራርድ ብሬዝቫይት በኤርቨርተን ግን ደስተኛ እንደሆነና ለዝውርም እየገፋ እንዳልሆነ ነው መረጃዎች በትልቁ ያጋሩ የሚገኙት። የረጅም ጊዜ ኮንትራቱ በስራ ላይ በመሆኑና የገበያ ዋጋም እየጨመረ በመምጣቱ በተለይም ዩናይትድ ወይም ደግሞ ስፐርስ አዲስ ጥረት ካደረጉ የክረምት የተጫዋቾች የዝውውር መስኮት የበለጠ ተጨባጭ ሊሆን እንደሚችል ግምቶች አሉ። ለአሁኑ የኤቨርተን ደጋፊዎች እፎይታ ሊሰማቸው ይችላል። የእነርሱ ውድ ወጣት ተከላካይ በአሁኑ ጊዜ እንግዲህ የመልቀቅ አዝማሚያዎችን አላሳየም። ነገር ግን ለብሬዝቫይት የሚደረገው ፉክክር ግን ገና እንዳላበቃና ኤቨርተኖች ሊጨነቁ የሚችሉበት ጊዜ ሊመጣ እንደሚችል ነው ግምቶች የወጡት። የእንግሊዝ ብሔራዊ ቡድን ተጫዋች ጥራቱ የተመሰገነ እንደሆነ ይነገራል። በውስጥ አዋቂዎች መረጃ መሰረትም ይህ ተጫዋች ምናልባት በትልልቆቹ ክለቦች የመጫወቻ ጊዜው ሊመጣ እንደሚችል ይነገራል የተባለው በተለይ ብስለቱ፣ መረጋጋቱ እንዲሁ ደግሞ አቋሙ በሊግ ውስጥ ደግሞ እጅግ ተፈላጊ ከሆኑ ተከላካዮች መካከል አንደኛው ያደርገዋል እና ቀጣዩ የዝውውር መስኮት ሲቃረብ ስሙ በድጋሚ ዜናዎችን እንደሚቆጣጠር ነው በርካቶች የሚገምቱት። ለኤቨርተን ታማኝ ሆኖ መቆየቱ ወይም ደግሞ በሙያው ቀጣዩን እርምጃ መውሰዱ ደግሞ የሚታይ ነው የሚሆነው። ትልልቆቹ ክለቦች ግን ጀራርድ ብሬዝቫይትን ለማስፈረም አሁንም ትልቅ ፉክክር ሊያደርጉ የሚችሉበት እድል እንዳለ ነው ዘገባዎች የወጡት። ማንቸስተር ዩናይትዶች የጀርመን ብሔራዊ ቡድን አማካይ የሆነውን አንጄሎ ስቲለርን ለማስፈረም ከፍተኛ ፍላጎት እንዳለው ነው የሚነገረው። የ24 ዓመቱ የጀርመን ቦንደስ ሊጋው የኤፍሲ ስቱትጋርት ተጫዋች የሆነው ይህ ተጫዋች እንግዲህ በጥሩ ሁኔታ እየሰራ እንደሆነ ታይቷል ዘንድሮ የውድድር ዓመት ላይ ይህም የፕሪምየር ሊግ ክለብን ትኩረት እንዲሰጠውም አደርጎታል። በተለይ ከፌጂያስ በተገኘው ዘገባ መሰረት ማንቸስተር ዩናይትድ እሱን ወደ ዓለም አቀፍ ደረጃ ያለው እንግዲህ ጥሩ ተጫዋች የአማካይ ኦርኬስትራ አድርገውም ነው የሚመለከቱት። መጀመሪያ ላይ ከብራይተን ካርሎስ ባሌባን ለማስፈረም ነበር ማንቸስተር ዩናይትድ ፍላጎቱ የነበራቸው፣ ነገር ግን አፍሪካዊው ተጫዋች ወደ 100 ሚሊዮን ፓውንድ ገደማ ሊያስወጣቸው ይችላል ተብለዋል። ስቲለር ደግሞ ይበልጥ ምክንያታዊ የሆነ ግዢ ሊሆንላቸው እንደሚችል ነው የሚታመነው። ማንቸስተር ዩናይትድ ስምምነቱን በስኬት ማጠናቀቅ ይችል እንደሆነም ወደፊት የሚታይ ነው መናገር የሚቻለው። ነገር ግን ዩናይትድ ቢያንስ ሁለት የአማካይ ስፍራ ተጫዋቾችን ማስፈረሙ አይቀሬ እንደሆነ ነው ዘገባዎቹ የሚያሳዩት። ስለዚህ በዝርዝር ውስጥ ከሚገኙት ከካርሎስ ባሌባ፣ ከአንጄሎ ስቲለር፣ ከአደም ዋርተን እንዲሁ ደግሞ ከኤሌዮት አንደርሰን ከእነዚህ መካከል ሁለት ተጫዋቾችን በሚቀጥሉት የዝውር መስኮቶች ሊያስፈርም እንደሚችል በርካታ ዘገባዎች ግምቶቻቸውን እያስቀመጡ ይገኛሉና አንደኛው አንጄሎ ስቲለር ነው በትልቁ ፍላጎት ውስጥ ያለ ተጫዋች እንደሆነ የሚነገረው ስቲለር ለመከላከሉ ሽፋንና ለቡድኑ ደግሞ አካላዊ ጥንካሬዎችን ይጨምራል ተብሎ ግምቶች ወጥተዋል። የአራቱ ተከላካዮች መስመርን ለመጠበቅም ይረዳል ተብሎ ነው የሚጠበቀው። ከዛ በተጨማሪ ደግሞ ከፊት ላሉት ደግሞ የክሬቲቪቲ ላይ በደንብ የሚሰሩት ወይም ፈጣሪ የሚባሉ ተጫዋቾችን፣ የጎል እድሎችን መፍጠር የሚችሉ ተጫዋቾች ደግሞ የበለጠ ነፃነት እንዲኖራቸውና ትኩረታቸውን ወደ ማጥቃቱ ላይ እንዲያዘነብሉ የኳስ እድሎችን መፍጠር ላይ እንዲያተኩሩ ደግሞ እድሎቹን ይሰጣቸዋል። ከኋላቸው ደጀን የሆነ የተከላካይ አማካይ የሚኖር ከሆነ ወደ ፕሪምየር ሊግ የመዘዋወር እድል ለአንጀሎ ስቲለር በጣም አስደሳች ሊሆን ይችላል። እነሱ እንግዲህ የብቃት ማሻሻያ ሊሆን ይችላል፣ በከፍተኛ ደረጃ ራሱን ለመፈተንም ይችላል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ሲሆን እነሱን የመቀላቀል እድል ደግሞ በጭራሽ የሚቃወመው ነገር እንዳልሆነ ነው መረጃዎች የወጡት ምንም እንኳን ለዋና ዋና ዋንጫዎች አሁን ላይ እየተፋለሙ ባይሆንም ነገር ግን ፕሮጀክታቸው ትልቅ ነው። በቅርቡ ለዋንጫዎች ሊፋለም እንደሚችል ይታመናል። የጀርመን ብሔራዊ ቡድን አማካይም በእጁ ላይ ጠንካራ የውል ሂሳብ አለም እናም የፕሮጀክቱ አካል መሆን ከፈለገ ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል ትልቅ ይሆናል ተብሎ ይታሰባል። አማካዩ የሪያል ማድሪድ ኢላማም ነው። ማንቸስተር ዩናይትድ የእሱን ፊርማ ለማግኘት በሚደረገው ፉክክር ማሸነፍ ይችል እንደሆነ ማየቱም አስደሳች ያደርገዋል። ዋጋው ከ50 ሚሊዮን ዩሮ በላይ ሊሆን እንደሚችል የሚገመታል። ማንቸስተር ዩናይትድ ስምምነቱን በስኬት ለማጠናቀቅ የገንዘብ አቅምም ይኖረዋል ተብሎ ይታሰባል። ተጫዋቹ ለወደፊቱ ኢንቨስትመንቱን ለማጽደቅም የሚያስችል ጥራት አለው። ከእንግሊዝ እግር ኳስ ጋርም በፍጥነት ለመላመድና ፈጣን ተጽዕኖዎችን ለመፍጠርም ይፈልጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሊቨርፑልን እንመልከት። አሌክስ ኦክሰዴ ቸምበርሊን ይናገራል። የቀድሞው የአርሰናልም የሊቨርፑልም ተጫዋች እንደነበር እናስታውሳለን። በሊቨርፑል እያንዳንዱ የልምምድ ክፍለ ጊዜ የሚገርምና ከባድ ነበር፣ እናም ደግሞ ያ ከኦክስፎርድ ወደዚህ ስመጣ ያየሁት ልዩነት ነው ሲል ጭምር ይናገራል። የሁሉም ነገር ጥንካሬ ዋው የሚያስብል ነው። እናም ከዚያ በጨዋታ ላይ ደግሞ ስታደርጉት ቀላል ሆኖ ይሰማችኋል ሲል አሌክስ ኦክሰዴ ቸምበርሊን ይናገራል። ፋብሪዮ ሮማኖ ለሊቨርፑል የክንፍ መስመር ተጫዋች ፌድሪኮ ኪያዛ የወደፊት ጣፈንታ አንዳንድ ጉዳዮችን አንስቷል። ጣሊያናዊ ተጫዋች ለሊቨርፑል የውድድር ዘመኑን በጥሩ ሁኔታ ጀምሯል ብሎ ማንሳት ይቻላል። በግሉ አንዳንድ ጨዋታዎች ላይ ከተቀያሪ ወንበር እየተነሳ ጥሩ ነገሮችን ሲፈጥር ተመልከተነዋል። ሆኖም ግን በዚህ የውድድር ዘመን በአርኔስሎት ስር የመጫወት ጊዜ ለማግኘት ግን አሁንም እየተቸገረ እንዳለ ነው የሚታመነው። የቀድሞ የዩቬንቱስ ተጫዋች በክረምቱ የዝውውር መስኮት ከአንፊልድ መውጣት ጋር ስሙ ተያይዞ ሲጠቀስ የቆየ ቢሆንም አሁን ላይ ግን ራሱን ለማሳየት ግን ሙከራዎችን ያደርጋል ተብሎ እንደሚጠበቅ ተናግረዋል። እናም ውሳኔውንም ወስኗል ተብሏል። ራሱን ማሳየት ይፈልጋል በሊቨርፑል ቤት ተብሎ ነው የሚጠበቀው። እስካሁን ድረስ ነገሮች ለሱ ጥሩ አልሆኑለትም። አሰልጣኙ የተጫዋቹን ብቃትና ጥረትን እያደነቁት ቢሆንም በበርካታ ፕሬስ ኮንፈረንሳቸው ላይ ነገር ግን ተጫዋቹን አሁንም የመጫወቻ ደቂቃዎችን እየሰጡት አይደለም። አርነስሎት ለክንፍ መስመር ቦታቸው ሙሐመድ ሰላህን እና ኮዲ ጋክፖን ነው አሁን ላይ እየመረጡና በቋሚነት እያሰለፉ የሚገኙት። ነገር ግን ክለቡ በቅርቡ ችግር ውስጥ ቢገባ እንኳን ፍሬድሪኮ ኪዛ የመጫወት ጊዜ ለማግኘት ግን በጣም እየተቸገረ እንዳለ የሚያሳዩ ነገሮች እየወጡ ነው። በሊቨርፑል ያለው ሁኔታ ካልተቀየረ የጥረት ተጫዋቾች የዝውውር መስኮት ላይ ሊወጣ የሚችልበት እድል ሊመለከት ይችላል። ፋብሪዚዮ ሮማኖም እንግዲህ በሁለት ወራት ውስጥ የጣሊያን ክለቦች ለክንፍ መስመሩ ተጫዋችም ጥሩ የዝውውር ገንዘቦችን ሊያቀርቡ እንደሚችሉና ይህንን ተጫዋች መልሰው ወደ ጣሊያን ለማምጣትም ሙከራዎችን ሊያደርጉ እንደሚችሉ ነው የተነገረው። ለፌዴሪኮ ኪየዛ እንግዳ የሆነ የውድድር ዘመን መጀመሪያ ያሳለፈው። ምክንያቱም በክረምቱ ሊለቅ እንግዲህ መጀመሪያ እቅዱ መውጣት ነበር። ከዛ ግን በአርኔ ስሎት እንግዲህ ጥሩ የመቀየሪያ ተጫዋች እንዲሆን ወይም ደግሞ ቤንች ተጫዋች እንዲሆን አድርገውት ተቀይሮ እየገባም ጥሩ ነገሮችን አድርጎ ነበርና የመነሳሳት ፍላጎትንም አሳይቶ ነበር። የፌዴሪኮ ኬዛ ፍላጎት የውድድር ዘመኑን በሊቨርፑል ጨርሶ ከዚያ በክረምቱ ሁኔታውን መገምገም ነበር። ኬዛ በይፋ ወጥቶ እዚሁ መቆየት ፈልጋለሁ ለቦታ መወዳደር ፈልጋለሁ ሲልም እውነቱን ነው። ኪየዛ ከሊቨርፑል ጋር መቀጠልን ነው ፍላጎቱ ያደረገው። ከዚያም ግልጽ ነው፣ መጫወት ይፈልጋል። መጫወት ድም ደግሞ ይኖርበታል። ያ ካልሆነ ግን በጥር ወር የጣሊያን ክለቦች ወደ ድርድሩ ተመልሶ ሊመጡ ስለሚችሉ ኪየዛም ለሊቨርፑል እንግዲህ ለመውጣት ሊሞክር እንደሚችል በርካታዎች መገመት ይኖርባቸዋል። ሊሞክርም ይችላል። ነገር ግን በአሁኑ ጊዜ የሊቨርፑል እና ፌዴሪኮ ኪየዛ ግን ፍላጎት አብሮ መቀጠል እንደሆነ ግን የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ነገር ግን ፍላጎቱ አሁንም አለም። እናም በሚቀጥሉት ሁለት ወራት ውስጥም ያለውን የመጫወት ጊዜ መከታተል ይኖርበታል ተብሎም ይጠበቃል ተጫዋቹ በሊቨርፑል ለመቀጠል ቢፈልግም የሱ ሁኔታ ግን በቅርቡ ሊለወጥ ይችላል ተብሎ ነው ግምቶች የወጡት ፌዴሪኮ ኪያዛ በመጫወት ራሱን ማረጋገጥና በአሰልጣኝ ጊናሮ ጋቱሶ ስርም ወደ ብሔራዊ ቡድኑ ስብስብ መመለስ ነው በትልቁ የሚያልመው በሚቀጥለው አመት የአለም ዋንጫ በመኖሩ ኪያዛ በጣሊያን ስብስብ ውስጥ ቦታ ለማግኘት እያሰበ ነው ያ እንዲሆን ደግሞ በሊቨርፑል ብዙ የመጫወቻ ደቂቃዎች ያስፈልጉታል ስለሆነ ጣሊያናዊውን የክንፍ መስመር ተጫዋች እያሳየ እንግዲህ ወይም እያሰለፈ የሚገኝበት መንገድ ወይም ደቂቃ እየሰጠው የሚገኝበት መንገድ ጥሩ አይደለም። በዚህ ውድድር ዘመን አሁን ያሉት ተጫዋቾች እየተቸገሩ ቢሆንም ስሎት ግን ፌዴሪኮ ኪየዛን ወደ ቡድኑ ማዋሃድ የሚችልበት ምርጡ አጋጣሚ በነበረበት ጊዜ እንኳን ሊያደርገው አልፈለገም። ጣሊያናዊው በአንፊልድ ባሳየው ተፅዕኖ ፈጣሪ ብቃቶች ምክንያት የአድናቂዎች ተወዳጅ ተጫዋች ነው። ነገር ግን የራሱን የስራ ምኞቶችን በተመለከተ ኪየዛ በሊቨርፑል ነገሮች በተጓዘበት መንገድ ላይ ደስተኛ አይደለም፣ እና በሚፈልገው ተጫዋች የአውሮፓ ግዙፍ ክለቦች ጋርም በድርድር ላይ ክፍት ነው። በሚቀጥለው ጥርም ወደ ጣሊያን ክለቦች ሊያመራ የሚችልበት እድል ሰፊ ነው። የቼልሲን ጉዳዮች እናንሳ። ጄሚ ካራገር ስለ ኤንዞ ማሬስካ ቅያሬዎች ይናገራል። የቼልሲ ችግር ብዙ ተጫዋቾችን መግዛታቸው ይመስለኛል። በዛ ላይ አብዛኞቹ ደግሞ አንድ ናቸው፣ ማለት እያንዳንዱ የክንፍ ተጫዋች አንድ አይነት የሆነ ባህሪ እንዳላቸው ነው የሚሰማኝ ቦታ የምትቀያይሩት እያንዳንዱ ተጫዋች ምንም የተለየ ነገር አይደለም። አሰልጣኝ ስትሆንና እንደዚህ አይነት ጥምረት ሲኖርህ መምረጥ ከባድ ነው ብዬ አስባለሁ። ምክንያቱም አንዱ ኮከብ እንዳልሆነና ሌላኛው ደግሞ አማካኝ እንዳልሆነ ሲመስልህ፣ ደግሞ ሁልጊዜም ዋናው ሰውን መምረጥ ይኖርብሃል። በቼልሲ ውስጥ ባለ ብዙ ተጫዋቾች መካከል ብዙ ልዩነት እንደሌለ ነው እኔ የሚሰማኝ ካለው የሰው ብዛት የተነሳም መላውን የፊት መስመር ተጫዋች መቀየር ትችላለ። ነገር ግን የቡድኑ አጠቃላይ ደረጃ በጣም ተመሳሳይ ነው። ኮኮብ ብለ ለይተ የምታወጣው እንግዲህ ነገር የለም ደካማ ነው ብለህ የምትጥለውም የለም። እኩል አቬሬጅ ላይ ያሉ ተጫዋቾች ናቸው ሲልም ጭምር ነው የተናገረው። ጄሚ ካራገር ነው ይህንን ሀሳብ እየሰጠ የሚገኘው። የሲቲንም ጉዳዮች በዚሁ እናንሳ። ትላንትና የሲቲው ተጫዋች ኒኮ ኦሬሊ ለብሔራዊ ቡድኑ የመጀመሪያ ጨዋታውን ማድረጉ ይታወሳል። እና ህልሜ እውን ሆኗል፣ ይህንን ማሊያ መልበስም ክብር ነው፣ ታላቅ ምሽትም ነበር ሲል ጭምር ነው የተናገረው አላማዊ ወደ አለም ዋንጫው መሄድ ነው። ነገር ግን ወደዛ ለመሄድ ረጅም መንገድ አለ በክለቤ ውስጥ መስራት አለብኝ። እናም በመጋቢት ውስጥም እንደገና እንደምጠራ ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። የግራ ተከላካይ ቦታው ምርጡ ቦታው እንደሆነ ሲጠየቅም፣ አዎ በአሁኑ ጊዜ የተጫወትኩበት ቦታ ነው በክለቤ ውስጥም በዚያ ቦታ ላይ ጥሩ አፈጻጸምን እያሳየ ይመስለኛል። ለአሁኑ እንዲህ እላለሁ ሲልም ጭምር ተናግሯል። ቶማስ ቱሄልም የእንግሊዝ ብሔራዊ ቡድን አሰልጣኝም ስለ ኒኮ ኦሬሊ አንዳንድ ሀሳቦቹን አጋርቷል። አስደናቂ የመጀመሪያ ጨዋታን ያደረገው ብሏል። እሱ በጣም የተረጋጋና ና አይናፋር ሰው ነው፣ ነገር ግን ብዙ አይናገረም። በሜዳው ላይ እጅግ በጣም ብልህ ነው። ከአዳዲስ ነገሮች ጋር በሚያስደንቅ ሁኔታም ተላምዷል ሲልም ጭምር ነው ቶማስ ቱሄል የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ማድሪድ ቤት ሽንፈት ሲመጣ ሰዎች ከሌላው በተለየ ብዙ ነገሮችን ማውራት ይጀምራሉ ብሏል የሚል ጥያቄ ቀርቦለት ነበር ለኬልያን ምባፔ። አዎ ትክክል ነው፣ ምክንያቱም ባለፉት ሁለት ጨዋታዎች ላይ ጥሩ አልተጫወትንም እኛም ይህንን እናውቃለን። ነገር ግን ከእረፍት መልስ ኤልቼን ለማሸነፍ ዝግጁ እንሆናለን። ሁላችንም በዚህ ሲዝን ሁሉንም ዋንጫዎች ለማሸነፍም በአንድነት እንጓዛለን ሲል ነው ኬልያን ምባፔ ተናገረው። አራት መቶ ግብ ላይ የደረሰ በዕድሜ ትንሹ ተጫዋችም ሆኗል ኬልያን ምባፔ። ፈረንሳይ በዓለም ዋንጫ ማጣሪያ ዩክሬንን አራት ለዜሮ ባሸነፈችበት ጨዋታ ኬልያን ምባፔ ሁለት ግቦችን አስቆጥሯል። የሪያል ማድሪድ ዋጥቄ በተጫዋችነት ዘመኑ ያስቆጠራቸውን የጎል ብዛቶችም አራት መቶ አደርሶታል። ፈረንሳዊ ዋጥቄ እዚህ ቁጥር ላይ ፈጥኖ የደረሰ በእድሜ ትንሹ ተጫዋች ነው። የቀድሞ ፓሪሰን ጀርሜን ተጫዋች አራት መቶ ግብ ላይ እየደረሰው በ26 ዓመት ከ328 ቀኑ ነው። የ26 ዓመቱ ተጫዋች አራት መቶ ግብ ላይ ለመድረስም 537 ጨዋታዎች አስፈልገውታል። ሁለተኛ ላይ የተቀመጠው ሊዮኔል ሜሲ ሲሆን አራት መቶ ግቦች ላይ ሲደርስም 27 ዓመት ሞልቶት ነበር። አርጀንቲናዊው ኮከብ አራት መቶ ግቦችን ያስቆጠረውም ከ525 ጨዋታዎች ላይ እንደሆነ ይታወቃል። ሶስተኛ ደረጃ ላይ የተቀመጠው ክሪስቲያኖ ሮናልዶ ነው። አራት መቶ ግቦች ላይ የደረሰው 29 ዓመት ሊሞላው አንድ ወር ሲቀረው ነው። የአምስት ጊዜ ባሎንዶር አሸናፊው አራት መቶ ግቦችን ለማስቆጠርም 655 ጨዋታዎችን እንዳደረገ ነው የሚያሳየው። ነገር ግን እድሜው 30 ከሆነ በኋላ በተለይ ክሪስቲያኖ ሮናልዶ በጣም በርከታ ያሉ ግቦች እድሜው 30 እስኪ ሞላ ድረስ ካስቆጠረው ጎል በላይ እድሜው 30 ከሞላ በኋላ ማስቆጠሩ እና እንግዲህ በዚሁ ፎርም ኬሊያን መቀጠል ይጠበቅበታል፣ የነዚህን ሁለት ትልልቅ ሌጀንዶች ሪካርድን ምናልባት ለመስበር ሙከራዎችን የሚያደርገው ከሆነ። ነገር ግን በጣም ሩቅ እንደሚሆን ይታመናል። ምክንያቱም ክሪስቲያኖ አሁን 953 ግቦች ላይ እንደደረሰም ነው ሊዮኔል ሜሲም ግቦች 900 ግቦች ላይ ለመድረስ ጥቂት እንደቀሩት ይታወቃልና እንግዲህ ኬሊያን ኢምባፔም እዛ ጎሎች እዛ ጎሎች ላይ ለመድረስ በጣም ሩቅ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙትና ነገር ግን አሁን ላይ 400 ጎሎችን ለመድረስ ግን ትንሽ በትንሽ እድሜ የደረሰ ተጫዋች እንደሆነ ይታወቃል። ሜሲ 890 አካባቢ ጎሎች እንዳሉት የሚታወቅ ጉዳይ ነው። ዮሃን ላፖርት ሜሲን ወደ ስቴዲየም እንዲገባ የፈቀዱለትን አካል ሊቀጣ መሆኑ ተነግሯል። ዮሃን ላፖርት ማንም ሰው ቢሆን ወደ ስቴዲየሙ እንዳይገባ ከልክለው የነበረ ቢሆንም በዚህ የተከለከለ ቦታ ላይ ግን ሊዮኔል ሜሲ በቀላሉ በመግባቱ በጣም ተቆጥቷል የሚል መረጃ ነው እየወጣ የሚገኘው። እንግዲህ ይህ ሰው የተለያዩ ነገሮችን እያደረገ ይገኛል። ከዚህ በፊትም ሊዮኔል ሜሲ ከክለቡ የወጣበት መንገድ አይቆጨኝም ሲል መናገሩ ይታወሳል እና በበርካቶች ቁጣ አስነስቶበታል። ምንም እንኳን ሜሲ የባርሴሎና ታሪክ አንዱ ቢሆንም የክለቡ ፕሬዝደንት እንደዚህ አይነት ክስተቶች ግን በክለብ ውስጥ ያለውን ዲሲፕሊን እንደሚያዳክሙት ያምናሉ። ይህንን ተከትሎ ላፖርት ይህንን ፍቃድ የሰጠውን አካል ላይ እርምጃ ሊወስድ መሆኑን ነው ሙንዶ ዲፖርቲቮ መረጃውን እያጋራም የሚገኘው። በባርሴሎና ጫማ ብሰቅል እወዳለሁ ብለል ብለዋል። ፔድሪ ስፔናዊው የባርሴሎና የመሃል ሜዳ ተጫዋች ነው። ፔድሪ በባርሴሎና ጫማውን ቢሰቅል ደስተኛ እንደሚሆን የተናገረው በባርሴሎና ጫማውን መስቀል ይፈልግ እንደሆነ የጠየቀው ፔድሪ አሁን ላይ ስለ እሱ አላስብም ሲል ነው ምላሹን የሰጠው። ምክንያቱም ገና ከፊቴ ረጅም ጊዜያቶች ነው ያሉት ያለው ፔድሪ፣ ነገር ግን አዎ በባርሴሎና ጫማ ብሰቀል ግን ወዳለው ለምን አይሆንም ሲልም ጭምር ይናገራል። ባርሳን መቼ መደገፍ ጀመርክም ተብሎ ተጠይቆ ነበረ። ገና ስወለድ ሲል ነው ምላሹን የሰጠው። ገና ከሆድ ስወጣም አባቴና አያቴ የባርሴሎና ማሊያ ለብሰው ነበር የተቀበሉ። ይህንን ተከትለው የባርሴሎና ፍቅር ገና ስወለድ ነው በደሜ የገባው ሲል ጭምር ይናገራል እና መጀመሪያ ያየሁትም የባርሴሎና ማሊያ ነው ሲልም ጭምር ነው የተናገረው። እሱ እኔ አላውቅም፣ ነገር ግን ፎቶ ሳይም የባርሳን ለብሰው ነበር ብቻ። ግን ጫማ መስቀል ሁላ የምፈልገው በዚህ ክለብ ውስጥ ነው ሲል ነው የተናገረው። ባየር ሚኒክ አስደሳች በሆነ መልኩ የባየር ሚኒክ ሌጀንድስ ካፕ የሚል አዲስ የክብር ውድድር ለማካሄድ እቅድ መያዙ ተነግሯል። በዚህ ውድድር እንግዲህ በዚህ ውድድር ላይ የባየር ሚኒክ አሰልጣኝ ፊሊፕ ላሃምና እንደ ሮበን ሪቤሪ፣ እና ሌሎችም የቡድኑ ሌጀንዶች ይሳተፋሉ ተብሏል። አንድ በተያዘ እቅድ መሰረት ደግሞ ከሆነ የዋንጫ ውድድር በጥር 2026 ላይ ከሌሎች ታላላቅ ክለቦች ሌጀንዶች በተገኙበትም ይደረጋል። ሪያል ማድሪድ፣ ዩቬንቱስ፣ ሴልቲክ እና ፍራንክፈርትም ይኖራሉ። የውድድሩ ሂደትም ድምቀትና ያለውን የተመልካቾች አቅምን በመመልከት በሚቀጥለው በሰፊውና በሌሎች ታላላቅ ክለቦች ሌጀንዶችም ክለቦች መካከል ወክለው እንደሚወዳደሩ ነው የተገለጸው። ዝላታን በስፔን በእንግሊዝና በጣሊያን መካከል ስላለው ልዩነት ይናገራል። በላሊጋ ውስጥ እውነተኛ እግር ኳስ ለመጫወት ይሞክራሉ። ከፍተኛ ደረጃ ላይ ያልሆኑ ቡድኖች እንኳን ሁልጊዜም ከኋላ መስርተው ይጫወታሉ። በፕሪምየር ሊግ ውስጥ ፍጥነቱ በጣም ከፍተኛ ነው። ጨዋታዎቹ ያለ እረፍት ወደ ኋላና ወደፊት የተሞሉ ናቸው። ቴክኒካልና ከፍተኛ ደረጃም ተጫዋች ቢሆኑም እንኳን የጨዋታውን ፍጥነት መቆጣጠር ካልቻሉ ይጎዳሉ። በጣሊያን ውስጥ ሁሉም ነገር ታክቲካዊና የተሰላ ነው። መከላከል ከማጥቃት የበለጠ አስፈላጊ ነው። በጣም ከባድ ሊግ ነው። በተለይም ለአጥቂ በመከላከል ላይ ካተኮረ ቡድን ጋር ሲጫወትም ቀላል በፍጹም ሊሆንለት አይችልም ሲል ጭምር ነው ዝላታን ኢብራሂሞቪች ሃሳቡን እየሰጠም የሚገኘው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለ ተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኘው ናል ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን እንመለሳለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።